አላህ ከፈጠረው ነገር ሁሉ ጠንካራው ምንድን ነው? አሏቸው። አላህ ብዙ ነገር ፈጥሯል። ብረት ፈጥሯል። አለት ፈጥሯል። ዳይመንድ ፈጥሯል። ጠንካራው ምንድን ነው? አሏቸው። ብረት አሏቸው። ግን ከብረት ደግሞ የጠነከራላል ምንድነው? አሏቸው። ሰዓት አሏቸው። ሰዓት ብረትን ያቀልጠዋላል። ስለዚህ ከብረት የጠነከረ ማን ነው? ሰዓት ነው ማለት ነው ከሳት ደግሞ ይጠነከራል አሉ። እሱ ምንድነው? ውሃ ነው። ውሃ እሳትን ያጠፋዋል። አደለም? አይደለም? ከሳት ውሃ ይበረታል ማለት። ውሃን ደግሞ የሚያሸንፈዋል ማን ነው? ደመና አሉ። ደመና ውሃን ተሸክሞት ይበራል አይደል? ደመና ይጠነክራል አሉ። ከደመና ደግሞ ይጠነከራል አሉ። እሱ ምንድነው? ንፋስ ያወዛውዘዋል ደመናን ከቀኝ ወደ ግራ ከንፋስ ደግሞ ይጠነከራል አሉ። እሱ ማን ነው? የሰው ልጅ አሉ። ንፋስን ይተነፍሰዋል፣ ንፋስን ይቆጣጠረዋል። የሰው ልጅ ደግሞ የሚያሸንፈው አንድ ክንደ ብርቱ አለ። እሱ ማን ነው? እንቅልፍ ነው። እንቅልፍ የማያሸንፈው ሰው አለ? ጀግና በለው፣ ዓሊም በለው፣ ሀብታም በለው፣ ንጉስ በለው፣ እንቅልፍ ከመጣ እጅ መስጠት ነው አይደል? እንዴት እንደወደቀም አያውቀውም ሲነሳ ነው የሚያውቀው። እንቅልፍን ደግሞ የሚያሸንፍ አንድ ብርቱ አለ። እሱ ምንድን ነው? ጭንቀት ነው፣ ሀሳብ፣ ትካዜ፣ ሀም ይባል። ሀም ያለው ሰው እንቅልፍ ይመጣዋል፣ ይወስዳሃል? ያስጨነቀ ያሳሰበ ነገር ኑሮ ስትገላበጥ ይነጋል አለ። ጭንቀትን ግን ደግሞ የሚያስወግድ መሳሪያ ነቢዩ አንድ ሰጡን። እሱ ምንድን ነው ዚክር ይባላል። አላ አላላ አዋጅ አለ በዚክሪላህ አላህን በማስታወስ ተጥመኢኑል ቁሉብ ልቦች ይረጋሉ፣ ጭንቀት ይወገዳል። ሰለዋት ከጭንቀት የምንወገድበት ሪዝቃችን የሚሰፋበት ትልቁ መሣሪያ ነው። ይሄ ክስተት የበለጠ ነቢዩን እንድናቅ ሲራቸውን እንድናዳምጥ ተክለ ቁመናቸው እንድናቅ። ሌላ ጊዜ ሁጥባ ነሳዋለው። እንዴት የቁንጅና አክሊል እንደነበሩ ስብዕናቸው፣ ጀግንነታቸው፣ የጦር መሪ ጀነራል፣ የመስጅድ ኸጢብ፣ የሕዝብ ዳኛ ሽማግሌ፣ የጅብሪል ጓደኛ ነቢዩ ዓለይ ሰላት ወሰላም የተሟላ ስብዕና አላህ የሰጣቸው የሳቸው እመት ያደረገን ጌታ አላህ የተመሰገነ ከሳቸው ጋ መልክያማ አብሮ በጀነት ይሰብስበን ሐውዳቸው ላይ ከጃቸው ጠጠው

ደካማ መሆን የለብንም። ለሚመጡብን ነገሮች በሙሉ ተቋቁመን ማለፍ ይኖርብናል። ለዚህ ደግሞ እስልምና ፍቱን የሆኑ መፍትሄዎችን አስቀምጦልናል። አላህን ከማስታወስ የወዘነች ነፍስ በቁ የሞተች ነች። ስለዚህ ሁልጊዜም አላህን ሱብሃነሁ ወተዓላ በማስታወስ ደካማነታችንን ማጥፋት እንችላለን። ከእኛ አቅም በላይ የሆኑ ነገሮችንም አሸንፈን መገኘት እንችላለን። ጥንካሬያችንንም በሱ ውስጥ መሸፈን እንችላለን። ስለዚህም ሁልጊዜም አላህን ሱብሓነሁ ወተዓላ በማስታወስ ልባችንም ማርጋት፣ ከኛ ከአቅማችን በላይ የሆኑ ነገሮችንም ማሸነፍ እንችላለን። ነገር ግን ጠንካራ ሁኑ ሲባል ደካማ አት ሁኑ ሲባል ሌሎች ላይ መጮህ፣ ሌሎችን መበደል፣ ሌሎችን ማሰቃየት አድርጎ የሚያስብ ይኖራል። እንደዛ አይደለም። ጥንካሬ ማለት ከዛ የራቀ ነገር ነው። ቀጣይም ቪዲዮ ተመልከቱት። በነገራችን ላይ ከ80 ፐርሰንት በላይ የሆናችሁት የቻናላችን ተከታዮች ሰብስክራይብ አላደርጋችሁም። ሰብስክራይብ አድርጉ።

የሚያስጠላ ንግግር የሚናገርን ሰው አላህ ይጠላል አሉ ነቢ ስ ስለም። በጣም የሚያሳዝነው ግን በዚህ ዘመን በዚህ ዘመን በሶሻል ሚዲያ ዘመን በጣም ብዙ ተከታይ የሚኖረው አንድ ሰው ተሳዳቢ በሆነ ልክ ነው። በጣም መጥፎ ንግግር እንደፈለገ በድፍረት ያልተመዘነ ቃል፣ የተዛባ መረጃ፣ ቀስቀሳ የሆነ በቃ መጥፎ ነገር የሚናገር ሰው ማሻአላ ፎሎወሮቹ መብዛታቸው እ የተመጠነ ስርዓት ያለው ኸይር የሆነ ነገር ላይ ሰውን ብዙም አድመት ብዙም ፍላጎት ላይኖረው ይችላል። በጣም አጅብ ነገር። እንደ ማህበረሰብ ያለንበትንም ደረጃ ሚናገር ነው። በዛአ ጸያፍ መናገር እንዴት ነው ብዙ ሰው ብዙ ሰው እንዲከተለው የሚያስችል ያለን ሰው ሐታ ኒሳ ሴቶችም ሳይቀሩ እንደፈለጉ መናገር ብዙ ፎሎወር መሰብሰቢያ እየሆነ ያለበት ማለት ነው። ይህ እንደ ሙስሊም በጣም መጠንቀቅ ወጣቶቻችን ራሳቸውን መቆጠብ ያለባቸው ጉዳይ ነው ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ኩሉ መቲ ሙዓፋ ብለዋል። ሁሉም እመቶች

የማህበረሰብ ቀውስ ነው፣ መታረም አለበት። ነቢይ ሰለላሁ ዐለይሂ ወሰለም በአብዛኛው ጀነት የሚገቡ ሰዎች ጀነት መግቢያቸው ምክንያቱ ምንድ ነው ተብለው ተጠይቀዋል። ስ የጀነት ሰዎች በአብዛኛው ጀነት የገቡበት ምክንያት ምንድነው? ተብለው ተጠይቀው ተቅዋላሂ ወሑስኑል ኹልቅ ብለዋል። ነቢ ስ አላህን መፍራት እና መልካም ስነ ምግባር ነው አብዛኛውን ሰው ጀነት ያስገባው ብሏል። ሱብሓነላህ፣ ተቅዋላህ የቀልብ ጉዳይ ነው። አላህን መፍራት፣ ሑስኑል ኹሉቅ። ከአላህ ጋር የተገናኘው ጉዳይ ተቅዋ ነው። ከሰዎች ጋር የተገናኘው ጉዳይ ሑስኑል ኹሉቅ ነው። በነዚህ በሁለቱ ሁነው ነቢይ ሰለላሁ ዓለይሂ ወሰለም አብዛኛው ሰው ጀነት የሚገባው ነው። አብዛኛው ሰው ጀነት የሚገባባቸው ደግሞ ሁለት ምክንያቶችን ተናግረዋል። እሺ አብዛኛው ሰው ጀነት የሚገባበት ምክንያት ይህ ነው አሉ ጀሃነም ደግሞ የሚገባበት ምክንያት ምንድን ነው ተብለው ሲጠየቁ ሁለት ጠቀሱ አልፈሙ ወልፈርጁ አሉ ነቢ ሰለላሁ ዐለይሂ ወሰለም ሰው በአፉ በምላሱና በብልቱ ነው ጀሃነም የሚገባው በሚናገረው መጥፎ ንግግር የሐሰት ምስክርነት የሰው ስም ማጥፋት የሰው ክብር መንካት በሚናገረው ንግግርና በዝሙት ነው አብዛኛው ሰው ጀሀነም የሚገባው አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አላህ ሱብሓነሁ ወተዓላ ይጠብቀን። በአሁን ጊዜ አብዛኞቻችን ያለንበት ሁኔታ ነው፣ እንደነዚህ አይነት ነገሮችን ቀለል አድርገን እየተመለከትን እንገኛለን። ነገር ግን በጣም ከባድ ሆኖ ልናገኛቸው እንችላለን። እኛ አቅልለን የሰራ ናቸው ወንጀሎች ምናልባት ነገ ጀሀነም የሚያስገቡ ሊሆኑ ይችላሉ። ስለዚህ ጊዜው የሶሻል ሚዲያ ነው። ነገር ግን ሶሻል ሚዲያን እንዴት አድርገን መጠቀም እንዳለብን ካላወቅን እራሳችንን ይዘን ገደል ነው የምንገባው። ስለዚህም አጠቃቀማችንን ማስተካከል ይኖርብናል። ስነ ምግባራችንንም በዚህ መልኩ ማስተካከል ይኖርብናል። አላህ ሱብሃነሁ ወተዓላ ሰምተው ከሚጠቀሙት ሰዎች መካከል ያድርገን። ይሄ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለሌሎች እህት ወንድሞቻችሁ እንዲዳረስ ላይክ እንዲሁም ሼር በማድረግ የአጅሮ ተካፋይ መሆን ትችላላችሁ። ለቻናላችን አዲስ የሆናችሁ ሰዎች ካላችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። የቴሌግራም ቻናል ሊንካችን ዲስክሪፕሽን ላይ እንዲሁም ስክሪኑ ላይ የምትመለከቱት ነው። ፎሎ ማድረጋችሁን አትርሱ።